ይውልክ እዝራ፣ አንተ ጋር የጀመርኩት ግንኙነት በምን ምክንያት እንዲቋረጥ አልፈልግም። ለምን ደዛልሽ? ምናልባት ከሰላም እዬጋ የሆነ ግንኙነት ካላችሁ ንገረኝ። አረበስማምበያና እንዴት ነው? እንደዛምተስም አላውቅም፣ ግን የሰላም እህት መሆኔን ይሄን ያህል ትርጉም ስትሰጠው ገርሞኝ። ይኮኑም በቃ ነገርኩሽ። ከኋና ደሴኔ የተወለድኩ ስላልሽኝ የዋሸሽኝ ስለመሰረያ። በሕይወቴ በጣም ከምጠላቸው ትልቁ ነገር አንዱ እሸት ነው። እኔም ዋሸት አልፈልግም፣ ሰውም እኔ እንዲዋሸኝ አልፈልግም። እሺ በቃ ይቅርብ እዝራ። በቃሁን ተመለስ እያደረክን ይቅርታ፣ በጣም አስቡ ታሳፍራለህ። ስህተት ሰርቼ እንዳይሆን ብዬ ፈርቼ እኮ ነው። ምን አይነት ስህተት? ልጁን ለፍቅር መምረጤ ነዋ። ቆይ ለጊዜያዊ ነገር ብቻ ነው የምፈልገኝ ብለሽ ታስቢያለሽ? እኔ እሱ ለምን እንደሚፈልገኝ አላውቅም ሀና። እኔ ከአንቺ ባላውቅም እንደዛ ብለሽ ካስብሽ ግን ታዩ። ምናሴ የገባሁለት ቃልስ። የምን ቃል? መቼም አልተውህም ብዬ ቃል ገብቼ ለታለሁ እና ብትገቢለትስ፣ ንጽህናሽን ለመጠበቅ ቃልሽ የምታፈልሽ ችግር ያለው አይመስለኝም። ቆይ ምን እያደረግሽ ነው አሁን? ግንባርሽን ልበልሽ ወይስ ደረትሽ? ሜላት፣ ምን እያልሽ ነው? ከእስር ቤት ከወጣሽ እንደማለቅሽ ታውቂያለሽ። አሁን ቶሎ ምረጭ፣ ግንባርሽን ይሻልሻል ወይስ ደረትሽ? ሜላት፣ እንዳትሳሳች። ይሄ ነገር ለአንቺም ለቤተሰብሽም ጥሩ አይደለም። ኧረ እባክሽ በክብሬ መጠሽ። ለቤተሰብሽ የምጨነቅ ይመስልሻል? ሴትዮ አምረዋለች እንዴ? እሷ እየተከታተለችኝ ስለዚህ፣ እሷ ሳትቀድመኝ እኔ ልቀድማት ፈልጋለሁ። እሺ፣ ዝምብዬ ላጥፋት ወይስ ለጊዜው ዝም ብለህ እንድትከታተላት ነው? ግን ደግሞ የተለየ እንቅስቃሴ ካደረገች እንድታስወግድልኝ ፈልጋለሁ። ጥሩ። አሁን እኔ እናንተ እንስማማ፣ ሶስት መቶ ሺህ ብር ከፍልሃለሁ። አንተ ግን ባዩሽን ትገልልኛል። ምን የላክህን ሰው የከፈልህን ሶስት እጥፍ እከፍልሃለሁ አላልከኝም ነበር? አዎ፣ ባዩሽ መቶ ሺህ ብር እንደከፈለችህ አውቃለሁ። እንዴት? ባዩሽ የለየላችህ ጋራመች። ገንዘቡንም ከእኔ ነው የወሰደችው። ስለዚህ ባዩሽም እንድታስወግድልኝ ነው ነገር። ጥሩ ባዩሽ፣ አንቺ ለእኔ ስጋት እንጂ ጥቅም ልትሆኝልኝ ስላልቻልሽ ስለዚህ መወገድ አለብሽ። ባዩሽ አሁን ላይ እየሮጠችና እየፈለገች ያለችው እርግብን ነው። ፖሊሶቹ ከኔ ቀድሞ እርግብን ካገኟት፣ ወይ ደግሞ ሜላት ቀድማ ካገኘቻት እኔን ታጠፋኛለች፣ ወይ ደግሞ እኔ እያዛለው እስር ቤት እበሰብሳለሁ የሚለው ነገር ስላስፈራት በተደጋጋሚ እርግብን እየፈለገቻት ነው። እናም ደግሞ ሰው በሰውም እያፈላለገቻት ነው። ባለፈው ሜሮን ቃል ገብታላታለች። እርግብ ቤት እንዳለች ነግርሻለው፣ ግን ጫን ያለ ገንዘብ ያስወጣሻል እያለቻት ነበርና ባዩሽ እስከዛሬ ስታደርጋቸው የነበረውን ነገር ሁሉ ገንዘብ በቃሉ ነበር ስትቀበል የነበረው ። ዛሬም ሜሮ ለጠየቀቻት ገንዘብ ሄዳ ከበቃሉ ነበር መቶ ሺ ብር አሳልፍልኝና እኔ የት እንዳለች ልጅቷን አወጣጣ ቶሎ ትነግረኛለች አትሸውደንም ብላ ለበቃሉ ቃል የገባችለት ማለት ነው። በቃሉ ያው ገንዘቡን ቢሰጣትም ግን ደግሞ ልጅቷ ትሸውድናለች ወይ ትዋሽናለች የሚለው ነገር ስላስፈራው ማለት ነው። ግን ደግሞ እንደዛ ቢሆንም ባዩሽ አሁን ላይ በቃሉን አታምኖም። እናም ሜላት መንገድ ላይ ጠብቃ በሽጉጥ ካስፈራረቻት በኋላ የቀኝ እጇ የሆነውን የሚያግዛትን ልጅ ጠርታ በቃሉን ተከታተልልኝ እናም ደግሞ ሜላትም እየተከታተለችኝ ነው፣ እሷንም ተከታተል ብለዋለች። ከመከታተልም በላይ ደግሞ ሜላት እየተከታተለችኝ ነው። በዚህ መሀል ደግሞ የተለየ እንቅስቃሴ የምታደርግ ከሆነ ሜላትን አጥፋት፣ አስወግዳት ብላ እዛ ጋር ልጁን አዘዋለች። እናም ደግሞ ስለ ክፍያው እንዳያስብ ነግረዋለች ማለት ነው። ይሄ የሚያሳየው ደግሞ ባዩሽ ምን ያህል ሜላት ላይ እንደምጨክንና ምን ያህል ሜላትን ለማጥፋት እንደምትፈልግ ነው። አሁንም ድረስ ማለት ነው። ያው ልጁ ባዩሽ ባዘዘችው መሰረት ሜላትን እየተከታተላት ነበር። ሜላትም ያው ልጁ እየተከታተላት እንደሆነ አውቃለች። እናም በቃሉ ራሱ ልጁ እየተከታተለው እንደሆነ አውቆ ደርሶበት ልጁን ጠርቶ አግባብቶት በገንዘብ እያስማማው ነው ማለት ነው። ያው ሰውየው ቃል የገባለት በቃሉ ለልጁ ቃል የገባለት አሁን ላይ ባዩሽ ከምሰጥ በላይ እኔ ሶስት እጥፍ የእሷን ሶስት እጥፍ አድርጌ እሰጥሃለሁ ባዩሽን አጥፋልኝ ብሎታል ማለት ነው። ያው ባዩሽ ልጁን ያዝችው እዛ ጋ ሜላትን እንዲያጠፋላት ነው። ግን ደግሞ እዚህ ጋ ለራሷ ያዘጋጀችው ሰው በበቃሉ ትዕዛዝ መሰረት እዚህ ጋ ባዩሽን ሊያጠፋት ነው ማለት ነው። ባዩሽ ያው ምንም ማድረግ አችልም። እስከዛሬ የሆነ ነገር ስታ የሆነ ነገር ስታደርግ የነበረው ልጁ ራሱ ገንዘብ እየከፈለች ስታዘው ስታሰራው የነበረው ገንዘቡን ከበቃሉ ስትቀበል ነበር። አሁን በቃሉ ለልጁ ሶስት መቶ ሺህ ብር እከፍልሃለሁ ብሎታልና እዚህ ጋ ደግሞ ባዩሽ ከሰውየው በላይ እኔ እከፍልሃለሁ ብላ ምንም ቃል ልትገባለት አትችልም። ቃል ብትገባለት እራሱ ገንዘቡን ኬትም አምጥታ ልትሰጠው አትችልም ማለት ነው። ያው ልጁም እዛ ጋር ለበቃሉ ያለው ባዩሽ አንተ ከከፈልከኝ በላይ አንድ ብር ጨምራ ብትሰጠኝ እኔ ደግሞ መጥቼ አንተን እገልሃለሁ እኔ ይህን ስራ ምሰራው ለጽድቅ ሳይሆን ለገንዘብ ነው ብሎ ምናልባት ባ ተጠቃሚዎች በዚህ መሃል ከሱ በላይ ገንዘብ ከከፈለችው ማለት ከ300 ሺ ብር በላይ ከከፈለችው መጥቶ ደግሞ እሱን እንደሚገለው ነግሮታል ማለት ነው። ባዩሽ ደግሞ እዚህ ጋር ይሄን ያክል ገንዘብ ኬትም ልታመጣ አትችልም ማለት ነው። እስከዛሬ ዛሬ ለሜሮንም አሁን እየከፈለች ያለችው እናም ደግሞ ልጁን የቀጠረችው በበቃሉ ገንዘብ ስለሆነ፣ በቃሉ ደግሞ እዛ ጋ እንኪና ክፍያው ብሎ እሱ ከከፈለው በላይ ለባዩሽ ሰጥቷት ደግሞ ባዩሽ ለልጁ ከፍላ ልጁ እሱን እንዲገለው ስለማይፈልግ ከአሁን በኋላ ለባዩሽ ገንዘብ የሚሰጣት አይመስልም ማለት ነው። ያው በቃሉን አሁን ያስፈራውና በጣም ስጋት የሆነበት ከሁሉም ነገር በላይ ከባዩሽ ጋር የሆኑ ወንጀል ሲሰራ ነበር፣ ስለ ሜላት ድርጅት፣ የሜላት ድርጅት እንዲወድቅና እንዲከስር ብዙ ነገር ሲሰሩ ነበርና፣ ይሄ ሚስጥር ደግሞ ያለው ባዩሽ ጋ ነው። ባዩሽ አሁን በዚህ አስፈራርታ ራሱ እኔ እሱቤ ከገባው፣ እኔ መቀመቅ ከገባው አብረን ተያይዘን ነው የምንገባው ብላ ከዚህ በፊት በተደጋጋሚ በቃሉን ስታስፈራራው ነበር። እዚህ ጋ ደግሞ እሱ አሁን ልጁን እንዳዘዘው ባዩሽ ከጠፋችለት፣ በቃሉ በሰላም ምንም የእሱ ሚስጥር ስለማይወጣ በሰላም አርፎ ስራውን ይሰራል ማለት ነው። ለዛም ነው አሁን ላይ ልጁን ቀጥሮ ባዩሹን አስወግድልኝ አጥፋልኝ ያለው ማለት ነው። ባዩሽ አሁን ላይ እየተራራጠች ያለችው ያው ሜሮን ጋር እየሄደች እርግ ቤት እንዳለች ትነግረኛለች፣ እርግ ቤት እንዳለች ነገርኝ ብላ በጠየቀቻት መሰረት አሁን ገንዘቡን አግኝታለች። በቃሉ አስተላልፎላታል። ወደ ሜሮን እየሄደች ነው ማለት ነው። ሜሮን ደግሞ ባለፈው ስታወራ እንደነበረው ሜላትን መታ እሷን አንዳንድ ነገር ጠይቃ ነበር፣ ስለ ባዩሽ ያለው ሚስጥር የምታውቀውን ነገር እንድትነግራት እናም ደግሞ እርግብም የት እንዳለች እንድትነግራት ሜላት ጠይቃት ነበር። ሜሮን ደግሞ በዚህ መሀል ግራ ተጋብታለች። እዛ ጋ አሁን ባዩሽም አስፈራረቻት ገንዘብም እየሰጣቻት እርግብ የት እንዳለች እንድትነግሪኝ እያለች እየጠየቀቻት ነው። ሜላትም ደግሞ በዚህ በኩል ለእኔ መረጃ ስጭኝ፣ ከኔ ጋር ሁኝ እያለቻት ነው። በዚህ መሀል ደግሞ ሜሮን ለመምረጥ በጣም ተቸግራለች ማለት ነው። እሷ አሁን ላይ ለማድረግ ያሰበችው ከሜላት ጋም እንደሆነ ሰው ሜላት የምትፈልገውን ነገር እየነገረቻት እዛ ጋም ደግሞ ባዩሽ ጋር እየሄደችም ባዩሽ የምትፈልገውን ነገር እየነገረቻት በዚህ መሀል እሷ ከሁለቱም ገንዘብ ለመቀበልም አስባ ሊሆን ይችላል። አሁን ላይ ግን ገንዘብ ልትሰጣት ቃል የገባችላት ባዩሽ ብቻ ስለሆነች ማለት ነው። ከዚህ በፊት በእርግጥ ሜላት ረርታታለች። ያኔ ሜሮን እነ ባዩሽ ግቢ ተከራይታ በምትገባበት ጊዜ ባዩሽ የቤት ክራይ አልከፈልሽኝም ብላ ከቤት ባባረረቻት ጊዜ ሜሮን ተቸግራ መንገድ ላይ ቁጭ ብላ ስትከፋ ነበር ሜላት ሄዳ ይሄ የቤት ክራይ ይሆንሻል ይሄንን ገንዘብ ያዥ ብላ ገንዘቡን ሰጣት። ይሄን ነገር ደግሞ ለባዩሽ አትንገሪ ባዩሽ በጣም ትቆጣለች፣ እንዴት እንደዚህ ታረጊያለሽ እኔን ክፉ ለማስባል ነው ለእሷ ገንዘብ የሰጣሻት ብላ እኔ ላይ ትቀየማለች ብላ ያኔ በችግሯ ጊዜ ደርሳላታለች። ሜሮን ዛሬ ላይ ሆና ያንን ነገር እያሰበች ነው። እኔኮ ሜላት በችግሬ ጊዜ ደርሳልኛለች። አሁን ምንድ ምንድን ነው የማደርገው የሚለው ነገር ግራ ስለገባት ነው። አሁን ላይ ለሁለቱም እንደማግዝ ሰው ሆኜ እኔ ተጠቃሚ ሆኜ እኔ በዚህ መሃል የሆነ ገንዘብ ተጠቅሜ ከዚህ እጠፋለሁ ብላ እያቀደች ያለችው ማለት ነው። ባዩሽ ደግሞ አሁን ላይ እያሰበች ያለችው እውነትም እርግብየት እንዳለች ትነግረኛለች ብላ ነው። አሁን ከበቃሉ ገንዘብ ይዛ ሜሮን ጋር እየሄደች ያለች ማለት ነው። ሜሮን ራሱ አሁን ላይ እርግብየት እንዳለች አታውቅም። እርግብ ባለፈው ጠምቹ ስለ ራሱ እውነት ከነገራት በኋላ አሁን እዚህ ምንቀረኝ? ለምንድን ነው የምቆየው? አክስቴኮ ከመጣች ትገለኛለች። ስለዚህ ወደ ሀገሬ ሊሄድ እሷን አሳልፌ ፖሊስ ከምሰጥ ብላ ነው። እዛ ጋ የእርግብ አባት እንዳይቀየማት ባዩሽን አሳልፌ ለፖሊሶቹ ከሰጠው አባዬ ይቀይመኛል በሚለው ነው። አሁን ላይ ወደ ባህር ዳር ሄዳ ምናልባት ዘላለም ከደወለልኝ ወደ ውጭ እሱ ጋር ሄዳለው እስከዛ ግን የሆነ ስራ እየሰራው ጠብቀዋለሁ ብላ እሷ ወደ ባህር ዳር ሄዳለች ማለት ነው። ሜሮን ደግሞ እዚ ጋ ለባዩሽ ያለቻል እርግብ የት እንዳለች እንደሚያውቅ ሰው ነው። አሁን ላይ ከሷ ገንዘብ ለመቀበል ያሰበችውና ባዩሽ ገንዘብ እያመጣችላት እያለችው ማለት ነው። ሌላው ነገር ደግሞ ስለ ሀና ጉዳይ ነው። የሀናና የእዝራ ፍቅር አሁንም እንደቀ ያቃጠለ ነው። ሀና አሁን አሁንማ እዝራን በጣም እንዳፈቀረችውና እንደወደደችው ያስታውቃል ማለት ነው። እንደውም ዛሬ ስትለው የነበረው የኔና ያንተ ፍቅር፣ የሁለታችን ግንኙነት በምንም ነገር እንዲበላሽ አልፈልግም፣ በጣም ጥንቃቄ ማድረግ አለብን ብላ ለእዝራ ነግረዋለች። ግን ደግሞ እዝራ በመሃል ሊሰናበቱ ሲሉ ከንፈሯ ሊስማት ሲሞክር ነበር። ሀና በዚህ ነገር በጣም ተከፍታ ታሳፍራል ብላ እዝራን እዛው መንገድ ላይ ጥላው የሄደች ማለት ነው። እንደዛም ቢሆን ግን ወደ ቤት ገብታ ራሱ ስታስብ የነበረው አሁንም ከእዝራ ጋር መቀጠል እንደምትፈልግ ነው ማለት ነው። ሌላው ነገር ደግሞ እዝራ ላይ ጥያቄ የፈጠረበት ነገር ጽዮን የነገረችው ነገር ነው። ሃና እኮ በጣም ውሸታም ነች ዋሽታለች እስከ ዛሬ ሰላም እህቷ እንደሆነች አልነገረችህም ብላ እዝራ በዚህ ምክንያት ሃና ላይ ተከፍቶ ከሃና ጋር ተጣልቶ ከኔ ጋር ይሆናል ብላ አስባ ይሆን ባይታወቅም፣ ግን ይሄን ትንሹን ነገር ለእዝራ እነግረዋለች። እዝራ ያው ሃና ላይ እንዲቀየርና ሃናን ተቀይሟት ዋሽተሽኛል፣ አታለሽኛል ብሎ ከእሷ ጋር እንዲጣላ ፈልጋ ነበር። ግን ደግሞ ይሄን ያን ያክል በእነሱ ግንኙነት መሀል ተጽዕኖ የሚፈጥር ነገር አይደለም። ግን እዝራ ላይ ጥያቄ ፈጥሮባታል። ሀና ከዚህ በፊት የነገረችው እኔ ደሴ ነው ተወልጄ ያደግኩት ብለዋለች። እዚህ ጋ ደግሞ ሰላም እህቱ እንደሆነች ጽዮን ስትነግረው ይሄ ነገር ጥያቄ ፈጥሮባት ነበር። የነገራት ሀና ግን ይሄ ነገር እኮ በእኔና በአንተ ግንኙነት ላይ ምንም የሚፈጥረው ተጽዕኖ የለም። እሱ በጣም ረጅም ታሪክ ነው፣ ሌላ ጊዜ እነግረሃለሁ፣ እንዴት ሰላም የኔ እህት እንደሆነች ብላ ያንን ነገር ነግረዋለች ማለት ነው። ግን ደግሞ ቢሆንም እዝራ ይሄ ነገር ጥያቄ ፈጠረበትና ምናልባት ሀና ዋሽታኝ ይሆን እንዲ የሚለውን ነገር ነው ትንሽ የተጠራጠረው እንጂ በዚህ መሀል የእነሱ ግንኙነት ላይ የነ እሱ ፍቅር ላይ የፈጠረው ተጽዕኖ የለም ማለት ነው። ሀና ደግሞ ይሄንን ሌላ ጊዜ በሰፊው እነግርሃለሁ ብላ ሊሰናበቱ ሲሉ ነበር። እዝራ ከዚህ በፊት አድርጎ የማያውቀውን ሀና የማታውቀውን ነገር የስንብት ሰላምታ ከንፈሯን ሊስማት ሲሞክር ነበር። ሀና ደንግጣ በጣም ታሳፍራል ብላ ወደ ቤት ገብታ እንደ መኝታ ክፍሏ ቁጭ ብላ ያንን ነገር እያሰላሰለች የነበረው ማለት ነው። ለመናሴም ነግረዋለች። ፍቅረኛ የኮያ የመወደው ልጅ ዛሬ ከንፈሬ ሊስመኝ ሞክሮ ነበር። አሁን ላይ እኔ ጥያቄ የፈጠረብኝ ምናልባት የተሳሳተ ሰው መርጬ ሊሆን የሚለው ነገር ጥያቄ ፈጥሮብኛል ብላ ለምናሴ ነግረዋለች። ግን ደሞ ምናሴ እዛ ጋር ይሄ ልጅ ለጊዜያዊ ስሜቱ ለጊዜያዊ ጥቅሙ ይፈልገኛል ብለሽ የምታስቢ ከሆነ እኔ እንድትተዩው እመክርሻለሁ ብሎ የራሱን ምክር ነግሯታል ማለት ነው። ምናልባት አይታወቅም ሀናም ከዚህ በኋላ ልታስብበት ትችላለች። ያ እሷ እዛ ጋር እዝራ ጋር እንድትሆን አሳስሮ የያዛት ነገር አባቷ ከዚህ በፊት ሲነግራት እየነገረ ያሳደጋት ነገር ነው። ለአንድ ሰው ቃል ከገባች ያንን ቃል ጠብቀሽ መኖር አለብሽ ብሎ እሱ እየነገረ ያሳደጋት ነገር ውስጧ ተሰርጾ ነው አሁን ላይ ለዕዝራ ቃል ገብቻለሁ እንዴት አድርጌ ነው እሱን የምተው? ብላ እዛ ጋር ራሱ አሲር እንዳፈቀራትና በሷ ፍቅር ምን ያህል እንደተጎዳ እያየች፣ ግን ደሞ እዚህ ጋር አንዴ ለዕዝራ ቃል ገብቻለሁ ምንም ማድረግ አልችልም ብላ እሱ ጋር እየቆየች ያለችው ማለት ነው። ምናሴ ደሞ እዚህ ጋር የነገራት ሀና ካወቀችው በጣም ጥሩ ምክር ነበር የመከራት። ክብርሽን ንጽህናሽን ለመጠበቅ እኮ የገባሽውን ቃል ብታጥፊም እኮ ችግር የለውም ብሎ ነግሯታል ማለት ነው። ምናልባት አይታወቅም ሀናም ይሄንን ነገር ከዚህ በኋላ ልታስብበት ትችላለች ማለት ነው።